የገበሬዎችን መሬት ለመቀማትና ለራሳቸው ጥቅም ለመዋል ዛሬም ሌላ ድርድርና ሌላ ፕላን ተቀርጾ እየመጣ ያለበት ሁኔታ እያየን ነው። በውስን በስም ያልተጠቀሱ ቀበሌያቶች ወደ ሆሳና ከተማ ተካለዋል፣ በሚል የህዝብን መሬት ለመቀማት የገበሬዎችን መሬት ለመቸብቸብ ዛሬም አጨብጭቦና ርክብክብ ተደረገን በሚል የከድሮችን ስብሰባ አድርጎ ተነስተዋል። ገበሬዎች ከዚህ በፊት በአምቢቾ ላይ የተፈናቀሉ ዛሬም ትክክለኛ ይዞታና የመሬት ልዋጭ አልተሰጣቸውም። ዛሬም ደግሞ ወደ ቦብቾ ወደ ቃልሻ ወደ ተለያዩ በሌሞ ወረዳዎች ላይ እርከን ያላለፈ በጣም ማህበረሰብን ያላሳተፈ የውይይት መድረኮች ሳይዘጋጁ ባለስልጣኖች ብቻ የራሳቸውን እርክብክብ አድርገዋል። ሀዲያ ሕዝብ እስከ መቼ ነው የሚበደለው? በከርሳምና በሆዳደሮች እየተበደለ የሚኖር የሀዲያ ህዝብ እስከ መቼ ነው? አሁን ላይ የብልጽግና ስርዓት ከተሞች ወደ ላይና ዲዛይኑን ፕላኑን የጠበቀ መሆን እንዳለበት ነው የሚናገረው። ወደ ጎን የሚሰፋበት አንግል በጣም ከመቶ አስር ፐርሰንት ነው ማለት ነው። ያ ሆኖ እያለ ዛሬም የሆነ ያለው ነገር አሳሳቢ ነው። ፍትህ ለገበሬዎች፣ ፍትህ መሬታቸውን በግፍ ለሚያጡት ፍትህ በከተማ ስፋት ምክንያት ለሚፈናቀሉ ገበሬዎች ፍትህ ጠይቁ። እኛ አካባቢ ላይ የሚደረገው የመሬት ወረራ ሁላችንም መቃወም እስካልቆመን ድረስ ነገ ላይ ለሚፈጠረው ነገር ሁላችንም ኃላፊነት መውሰድ አንችልም። ህዝብን መበደል የህዝብን መሬት አግባብ ባልሆነ መንገድ ለመቀማት እየተሰራ ነው ያለው። ስለዚህ ሁላችሁም ድምፅ ሁኑ። የሀዲያ ህዝብ እየተበደለ ነው እየተበደለ ነው። በዚህ ነገር ላይ ዝምታን መምረጥ በጣም አግባብነት የለውም። አንዱ ለአንዱ እስካልቆመን ድረስ በጣም ትልቅ አደጋ ይዞ ወደፊት እንደሚመጣ እንድታቁ ፈልጋለሁ እና ሁላችሁም ድምፅ እንድትሆኑ ፈልጋለሁ። አመሰግናለሁ። ሼር አድርጉ።